አቶ ሸናፊ ምን ሰራ አለ ደግሞ እዚህ ጋ ምን ሰራ አለ እማይ እማይ አባዬ እህት እሸት አለች እህት የጠፋሽ ስንት ጊዜሽ ዛሬ እንደ ስልክ ሰው አልጠየቅሽኝ ቻልክ ሁል ጊዜ መዋሸት አይሰለችሽም አይደለም እሺ እና ትሸት አለች አለች የት አለች ልጅ ጥሪ። አቤት! ምን ፈልገህ መጣ? ልጄን ፈልጌ መጣሁ። አንቺ እንፈልገው ይመጣል። እኔ ምን አውቄ፣ እኔ የት እንዳለች የታውቃለሁ? ውጣልኝ አልኩ፣ ውጣልኝ። ስሚ፣ እነ ጫን እዚህ ቤት ስትገባ አይተዋታል። አሁንም እንደዛ ጊዜ እየዋሸሽኝ እንዳይሆን። እሱንማ እኔ እናቷን ልታይ መጣች፣ አሁን ተመልሳ ሄዳለች። የት ሄደች? ምን ብለሽ ሰደሻት? አይ እኔ እሱን የማቀው ነገር የለም። የት ኑር፣ የት ሂድ የማቀው ነገር የለኝም። አሁን ውጣልኝ። እወጣለሁ። ለዚህ ስራሽ ግን ጠብቂ ዋጋ ያስከፍልሻል ግን እገባችበት ገብቼ አገኛታለሁ ይውላ ይላንቺ እንጂ እድሜ ልክሽን የማትሻጭ ምክንያትም እያላችሁ ነው። አዎ ጋሼ ይለኛል። እጋበዛለሁ ብለህ ይኸው ምስጢራችንን አንፈሻ አብረን አለ ይጠጣል። ለምንድን ነው ይዘናት የምንመጣው? ምን እዚህ አዲስ ነገር አለ? እማይ እማይ እማይ፣ አንቺ ደነት በዚህ ጀበና አናትሽ እንዳለሽ፣ እስካሁን በአንቺ ምክንያት የሆንኩት ይበቃኛል። እንግዶሽ ያለ ቤት የምታርጊ እንደምን ጉድ ነሽ? አባዬ እህትሽ የት አለች? እህት ሥርዓት ከዚህ በኋላ አንድ ቀን ምን አባሽ እያደረግሽ ነው? ከነጋ እኮ ደቆቹ አድፎታል። አባዬ እየመጣ ነው። እጋበዛለሁ ብለህ ይኸው ምስጢራችንን አንፈሸፈሽኩ። እንደዚህ ያደርገናል ይሄው ዝም ብለህ የምትወሰነውን ነገር ማቆም አለብህ። ዝም ብለህ እንዳትወስድ፣ ይሄው ልህ እንዳውም፣ ታሁን በኋላ እኔ የምልህን ትተገብራለህ። አካተል ምንድነው የምትይው አንቺ? ደግሞ መጣን አንከፍላለን። ይህ አዲስ ነገር አለ። አዴን ሄዳችሁ ልታምጧት ነው? እኔ ወደዛ መንደር መሄድ አልፈልግም። ለምን አዴን ሄዶ ማምጣት አስፈለገ? ፈልጋት ነው እንዲ። አዴ ከዚህ ስትሄድ ሳናቅ ብዙ ነገር አስቀይመናት ሄደችው። ስለዚህ አሁን አዴን ይቅርታ መጠየቅና መመለስ ይፈልጋሉ። ለዚህ ግን ጊዜ የለንም። የለን ለበትዛ ቤት ብቻ ሊዱ ገጠር ትሄጃለሽ። ሊዱ አሁ ሄዳለሁ። እዚህ ከቤዛና ከፍቅር ጋር ተቃጥዬ ከመሞት ከአንተ ጋዛ ገጠር በሄድ ይሻለኛል። አዎ አዴ ተዚህ መሄድ አለብሽ። ወዴት ነው የምንሄዷሹ? ምን ነው የተፈጠረ? አዲስ ነገር አለ። ምን ሰምተ ነው? አባትሽ ተማ መጣ መኪና ትሆኖ እንጂ እዚህ መሆንሽን አውቋል። እንዴ እንዴ፣ ታወቀ ቆያንት ለሰተና ብርሃል እንዴ አረኔ በፍጹም ገጠር የሚዘልቅ መኪና ጥቼ ነው እንጂ እስከ ነገ አሊያም ዛሬ ማታ እዚህ ይደርሳሉ ብሏል። አደይ እዚህ እንዳለች ያውቃል? አዎ ያውቃሉ። ብርሃን አደይን አፍኖ ሸሽገው እንዲያስቀምጧቸው እንደተመካከሩ ነግረውኛል። ጪኖ አርፎ የሚቀመጠው እና ሸ ምንም አደርግ ነው የሚሻለኝ ስመጣ ገና ነግሬህ ነበረ፣ ባርኮት አንተ አልሰማም ብለኸኝ ነው እንጂ ለአንተ አትሆንም ምናም ደስ አይልም። ሰሚያለች ፍቅር እኔ ታላቁ ወንድም ይህላም ግዴታ ያን ነገር ማድረግ ስላለበት

ተጎድተሻል እናቴ። እኔ እኔ ልፍት ልበል ቀስ ብለሽ ብትራመጂ ምን አለበት? ወይ ነው ያለችው የማን እህት አልሻልኳት ም ምን አለበት? እሷ ካገባች እኮ እኔም ያው አንቺን ጠቅልዬ አንድ አምስት ልጅ አስቀፈቅፍሻለሁ። እሱ የቁም ቅዠት ነው አለልኝ። አሁን እህትሽን አንጠልጥልን ስናወጣት ማን ቅዠታም እንደሆነ ታውጫለሽ። እሺ አደብህን ያዝ ከመንገድ ይዞር በልልኝ። ትምህርት እያልሽ ከምትመላለሽ እኔን አግብተሽ ግልግል ብተያየሻልሽ አለልኝ። ምን አባሽ ልታመጭ ነው የምታጉረጠርጭ ከመንገዴ ምን ትወኝ ምራብ በእውነት ነው ብርሃኔን የምናገር ጀግናሽ መጣልሽ ወን ስም አንተ በአንተ አንተ ውሻ ምን ሆነህ ነው እኔ ጫኔ ላይ እንደዚህ ያደረግከው ዝም በይ ከአንተ ጋር ንግግር የለኝም ስም አንተ እኔ በህይወት እያለው ብርሃኔን ጫፏን መንካት ትችልም ሰማለሁ ከእኔ ጋር ጉዳይ ንግግር ካለ በግልጽ ተነጋገር በኔና በሷ መሃል አያገባ፣ ዝርበል እሱን። በኋላ ዋጋውን ነው ሰጧል። አሁን አደለን ታዲያ። ስትመለስ ጥንቃቄ አድርጉ። በቃ ሄዳሽ። አሁን ግን ከኔ ጋር በአንድ ዴስክ ቁጭ ብለሽ መማራችን ስሬ ነሽ ያለሽው። እሺ፣ ቤዛ ስርዓት ይኑርሽ። እሺ። ከዚህ በኋላ አንድ ቀን ብታወጪ አጋጭሻለሁ። እሺ። የተባበሩ ሰራተኞች ፍቅር። ምን ፈለግሽ ደግሞ? እኔማ ቤዛ ላገዛት ነበር የመጣሁት፣ ግን በሙያው ብዙ አመት ልምድ ያላት ለሊከፍት ወይኔ። ይበልሽ ስራሽ ነው ቤዛ በአሁን ቶሎ ቡና ሁላፊ ሴትዮዋ ሀያ ጊዜ በወጣች በገባች ቁጥር ቡና ቡና ነው የምትለው። ቤዛ ስርዓት ይኖርሽ እሺ። የባርኪ እናጽናት ልታከብሪያት ይገባል። ለምና እናሳ ቡናሽ መጣፈጡ እንደገና ተቀምጠሽ ስርዓት ሽስ እግዚአብሔር ያክፍርሽ ልጅ። አሜን። እኛ ቀድመው ከተማ መግባቷን ከሰሙ አይለቁን። አዎ። ስለዚህ ምንድን ነው የምናደርገው? በቀየውም በመንደሩም ብናስሳት ብናስሳት ልናገኛት አልቻልንም ብለን ሽምጥጥ ይሻላል ብለን ነው አሁ እንደዛንም ይሻላል ይሻላል ራችሁ ጠብቁኝ እስከመጣ ድረስ አላልኳችሁ አዎ ጋሼ ብለው ነበር እኛም እኮ በጣም ፈል ቤቷ ሄደን የለችም በቃ የዋሰስናት የለችም እንደ እርሶ እኮ እንዳይደክሙ ብለን ስልክ ስንደው ስልኩ ደሞ አይሰራም እና አደይን አላገኘናትም እያላችሁ ነው አዎ ጋሼ ይለኛል አፍ ሞልተ አደይን ገብ ባችበት ገብታችሁ ወይም ሳትርቅ አሁኑኑ ፈልገን እናመጣታለን። አልገባችበት ገብታችሁ አባት እንግዲህ አደይ ወደ እናቷ ጋር መሄዷን እና ከእናቷ ጋር መኖሯን ሲያውቁ ተመልሰው ከእናቷ ጋር መተው እናቷን ሲያስጨንቋት ነበረ። ምክንያቱም ከዚህ በፊት እንደ ዋሸሽኝ እንደትዋሸኝ አልፈልግም እዚህ መታ ነበር አውጫት ልጅቷን የት ነው የደበቅ ሻት በማለት አሸናፊንም እንዲሁም ደግሞ የአደይ እህት እናቷንም ሲያስጨንቁ የአደይ አባት አይተናል ማለት ነው። እንዲሁም ደግሞ እሷን አስረው እንዲጠብቁት የነገሩ ሰዎች ደግሞ አሁን ላይ ምን ማድረግ አለብን እያሉ ሲርበተበቱ እንዲሁም አስራችሁ ጠብቁኝ ብያችሁ አልነበር ወይ በማለት እንግዲህ በጥፊ ሲያጨለውም አይተናል። እንዲሁም ቤዛ አሁን ላይ በቤት ሰራተኝነት ከነ ፍቅር ቤት እየሰራች ትገኛለች። በጣም ጤና ይስጥልኝ የቻናሌ ተከታታዮቼ ቤተሰቦቼ፣ በያላችሁ በሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦች ስለምታበረታቱኝ፣ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ተወዳጁ የሆነው አደይ ተከታታይ ድራማ በክፍል ስልሳ ከች ብለዋል ማለት ነው። አሁን ላይ አደይ እንግዲህ አባቷ እያሳደዳት አሁንም ይገኛል። ግን ደግሞ ያዙልኝ፣ አስራችሁ ጠብቁኝ ያላቸው ያላቸው ሰዎች እንግዲህ አሁን ላይ አላዟትም። ምክንያቱም አሹ እንግዲህ እንድታመልጥ አድርጓታል። እንዲሁም እናቷ እንዲሁም ብርሃኔ ተጋግዘው ከአደይ እንድትደበቅ አድርገዋል ማለት ነው። እና አባት ደግሞ በመጡ ሰዓት ቀጥታ ወደ አደይ ቤት ነበር የሄዱት። በሄዱበት ሰዓት ልጄ የት ነው ያለች፣ አውጧት እያለ በጣም ቤተሰብን ሲያስጨንቁ ነበር። አደይ ግን አሁን ላይ ተደብቃ ትገኛለች። እንግዲህ ሊይዟት የሚችላሉ ወይንም ደግሞ ካለችበት አምልጣም ወደ አዲስ አበባ ልትመጣ ትችላለች። ዴቭ እና ሊዲያ እንዲሁም ደግሞ በቀለና ንጉስ አሁን ላይ ወደ ገጠር ለመሄድ ወስነዋል። ምክንያቱም ያለውን ነገር ወጭ እኔ እሸፍናለው ግን አደጋ እንድንሄድ እፈልጋለው በማለት እንግዲህ ዴቭ ተነስቷል ማለት ነው። ስለዚህ ያደይን ቦታ የሚያውቀው ደግሞ በቀለ ነው። በቀለን አሁን ላይ አሳየኝ በማለት እንግዲህ እንትን ብሎታል። እሱም ችግር የለውም ወስዳለሁ በማለት ንጉስም አብሮት ሄዷል። አንተ ደግሞ ምን ትሰራለ? በቃ በቀለ ነው ቤቷን የሚያውቀው እሱ ያሳየኛል በማለት እንዲሁም ደግሞ ልድያም አብሬ ሄዳለሁኝ በማለት ከወንድሟ ጋር እንትን ብላለች። ከፍቅር ጋር እየተጨቃጨቁ መቀመጥ አልፈልግም አብሬ ሄዳለሁ ገጠር በማለት እንግዲህ አብረው ተያይዘው ሄዳሉ። ምክንያቱም እሷም ከዲብ ጋር ሄዳለዋለች እንዲሁም በቀለ ደግሞ ንጉስም እንደዚሁ ንጉስን ትቼ አልሄድም በማለት በቀለ አብረው ተያይዘው አራት ሆነው እንግዲህ አደይን ፍለጋ እንዲሁም አስቀይመና ስለነበር ይቅርታ መጠየቅ እንፈልጋለን በማለት እንግዲህ ወደ ገጠር ጉዞ አድርገዋል። እንግዲህ ይህን ነገር ደግሞ ባርኬ ሰምቷል ማለት ነው። ያው ስለመሄዳቸውም ደስ ብሎታል። እንዲሁም ደግሞ ለምለምና ኤላ ወደነ ባርኮቴ ቤት መተዋል። በመጡበት ሰዓት እንግዲህ እናቱ እንደመጣች ስለነገረ ሰላም ሊሉ ነበር እየመጣው ኤላ እንግዲህ የባርኮቴ የልጅነት ጓደኛው ስለነበር ማዘሩም እጅግ በጣም ደስ የሚል አቀባበልም አድርጋለታለች። ለምለምም እንግዲህ የባርኮቴን እናት በጣም ደስ በሚል መግባባት እንዲሁም ደግሞ እኔ ቡና አፈላለሁ በሚል እንግዲህ ለምለም ተነስታ በጣም ደስ የሚል ቡናም እንዳጠጣቻት እንግዲህ የባርኮቴ እናት መስክራለች። እጅግ በጣም ደስ የምትልናይ ስራዋም አቀማመጧም፣ እንዲሁም ቡና እጅግ በጣም ይጣፍጣል፣ ስርዓት ያላት ልጅ ነች በማለት እንግዲህ ስለ ለምለም እንግዲህ ስታደንቃት ነበር። ልክ እንዳደኝ ማለት ነው። ቤዛ ምንም እንዳልቻለች ነው እንግዲህ ያለው ነገር። አሁን ላይ ባርኮቴ ደግሞ ስለ ቤዛ ማጣራት ፈልጎ ወደ ቤዛ እናት ቤተሰብ እየሄደ ይገኛል። እንዲሁም አንቺ ወስደሽ አስተዋውቂም ብሎ ነበረ፣ ግን እሷ ደግሞ ልትወስዶ አልቻለችም። ምክንያቱም ሽማግሌ ሳትልቅ እንዴት ነው ወደ እኛ ቤት የምትሄደው በማለት እንግዲህ ስትጠይቀው ነበረ ስለዚህ ምንም ችግር የለውም እኮ ወንድምሽንና እናትሽን ብታስተዋውቂኝና ነገሮችን ያስቸገረሽን ነገር ብንሸፍነው እኮ እጅግ መልካም ነው በማለት እንግዲህ ጠይቋት ነበረ። ግን ደግሞ እሱ ብቻውን እንዲሄድ አድርገዋለች። እውነት ቢያጣራ እሷ ትክክለኛ ትሆናለች ወይስ አትሆንም የሚለውን ነገር እንግዲህ ቀጣይ ፓርት አብረን በጉጉት የምንጠብቀው ይሆናል። ቤዛ አሁን ላይ እየሰራችሁ ባለው ነገር እየተበሳጭሽ ነው ያለችው። ምክንያቱም የቤት ሰራተኝነት መሆን አልፈለገችም ነበር ግን ደግሞ አሁን ላይ በግድ እየሰራች ትገኛለች። እና የባርኮቴ እናትም ትናገራታለች፣ እንዲሁም ፍቅርም ትናገራታለች። ያው በስራ ስለማችል ነው በነገራችን ላይ እንጂ የባርኮቴ እናት ደግሞ ጨቅጫቃም ሁናም አይደለም። ግን ደግሞ እሷ በስርዓት ስራውን እየሰራች አይደለም። ስለዚህ እናትክም እህትክም በጣም እየወቀሱኝ፣ እኔ ጋ እየሰደቡኝ ነው ያሉትኝ። እኔ ስንት ነገር ነው እየታገስኩ። እንዴት አንተ ያልኩህን ነገር አታምነኝም? ሂደህ ለማጣራት ውስጥ እንዴት ትወስናለ በማለት እንግዲህ ስታጉረመርም ነበር። ግን ደግሞ አልሰማትም። ሄዶ ለማጣራት እንግዲህ ይወስኗል ማለት ነው። እና ስላደይ ጉዳይ አሁን ላይ እነዴብ ወይንም ደግሞ እነ በቀላይ ይደርሱላታል ካለው ነገር ያወጧትና እንዲሁም ወደ ከተማ ይመልሷታል ብዬ አስባለሁ። በእርግጠኝነት አባቷ እዙ እንግዲህ ላስፈለገው ሰው ይድራታል ብዬ አላስብም። ታመልጣለች፣ አሹም እየረዳት ስለሚገኝ ማለት ነው። ስለዚህ እነዲብ ደግሞ ከመጡ በእርግጠኝነት እነሱም ይወስዷታል፣ ወይንም ደግሞ መንገድም ሊተላለፉ ይችላሉ። እናትም እንግዲህ እዚህ ሂጂ ወደ ከተማ በማለት እንግዲህ እንትን ብለዋል። በእርግጠኝነት ያው ከዛ ሁሉ ነገር ወታ ወደ ከተማ ትመጣለች ብለን ተስፋ እናደርጋለን። ውድ የቻናሌ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስላል። በያላችሁበት ሰላማችሁ ይብዛልኝ። ቀጣይ ፓርት እንግዲህ በክፍል ስልሳ አንድ ሁላችንም በጉጉት የምንጠብቅ ይሆናል። መልካም ጊዜ ተመኘውላችሁ።